ሰላም ጤና ይስጥልን። የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች፣ እንደምናላችሁ። ይህ ጥበብና ጤና ነው። የዚህ ቻናል ሁለት ዓላማዎች አሉት። የመጀመሪያው ሕክምናን ወደ ማህበረሰቡ አውርዶ እንደ ሌሎቹ ሰብጀክት ማተሮች፣ እንደ ፖለቲካዊ፣ እንደ ማህበራዊና ኢኮኖሚያዊ ጉዳዮች ሰዎች የሚወያዩት ሰብጀክት ማተር ማድረግ ነው። የዚህ ቻናል ኦልቲሜት ኦብጀክቲቭ ማለት ያ ማለት ሕክምና ማንኛውም ሰው ሳይታመም ግድ ሰጡት ለውይይት ክፍት የሆነ የሚወያየው የሚከራከርበት፣ አንዳንድ ጊዜ ደግሞ እንደ ፈን የሚያገለግል በጣም ቅልል ያለ ዲስፕሊን ማድረግ ነው። ያ ማለት ከህክምና ተቋማት አውጥቶ እያንዳንዱ ቤት ጓዳ ውስጥ ገብቶ እንደ ሌሎቹ ማህበራዊ ጉዳዮች ለውይይት ክፍት የሆነ ዲስፕሊን ማድረግ ነው። ይህ በጣም የቻናሉ የተመሰረተበት ዋና ዓላማ ነው ማለት ነው። በሁለተኛ ደረጃ ይሄን ለማድረግ ሚሊዮን ሰብስክራይበሮችን እንጠብቃለን። በብዙ ሺህ የሚቆጠሩ ሰዎችን ማግኘት እንፈልጋለንና ይህን ስናስብ በስቱዲዮ ብቻ ቁጭ ብለን ያን ምናሳካል መሰለ ነው። ስለዚህ ከስቱዲዮ መውጣት ያስፈልጋል። ወደ ኮሚኒቲ ሜዲያ ያስፈልጋል። ስለዚህ ዛሬ ሶስት ጥያቄዎችን እየ ከስቱዲዮ ወጥተን ወደ ኮሚኒቲ ሄደናል። ኮሚኒቲውን ጠይቀናል። በየትኛውም የእድሜ ካታጎሪ ያሉ ሰዎችን፣ እናቶችን፣ አባቶችን ህፃናቶችን አናግረናል። በዋናነት ሶስት ጥያቄዎች ነው እየሄድኩት ብያቸዋለሁ። የመጀመሪያው እናቶች ከወለዱ በኋላ መቼ ነው ግንኙነት መጀመር ያለባቸው ብለን ማህበረሰቡ መጠየቅ ይችልናል፣ እና በጣም ኤክሳይትድ የሚያደርግ መልሶችን ማግኘት ይችልናል ግን አጠቃላይ እናንተ የምትመለከቱት ቢሆንም የኛ የአርቴንደርዚ ሚዲያ ግምገማ ግን ሴቶች ከወንዶች በተሻለ ስለ ስነ ተዋልዶ ጤና እውቀት እንዳላቸው ማየት ችለናል ማለት ነው። ስለዚህ ያየነው ኢንተርቪው የተለያየ መልስ ቢኖረው፣ እንደ አርቴንደርዚ ሚዲያ ደግሞ አጭር ሰመሪ ትክክለኛ መልስ እንሰጣለን ማለት ነው። እናቶች ከወለዱ በኋላ መቼ ነው ግንኙነት መጀመሪያ ያለባቸው? ዝግጁ የሚሆኑት መቼ ነው? የተለያየ ጉዳይ ነው። ሁሉም ሰው በዝግጅት በተቀደሙ አይሄድም። ግን ያው ክርስትና አሳልፎ ከስድስት ወር በኋላ እሷ ንቁ ከሆነች በኋላ ጤንነትም ለሁሉም ነገር ግን የሚያካት የለም። ስለዚህ የተለያየ ልምድ ነው ያላቸው። ቶሎ ቢጀምር ጉዳት አለ፣ አንደኛ ልጅ ይመጣል፣ ሁለተኛውም ለሴቷ ጥሩ አይደለም። በወንድ ሰማንያ አርባ ቀን ነው። በሴት ደግሞ ሰማንያ ቀን ነው። ያ ደግሞ የፈሰሰው ከደረቀ በኋላ በኛ በሃይማኖት፣ ከክርስትና በኋላ ምናምን ያፈሰሰችው ደም ካገገመች በኋላ አንድ አምስት ወር ምናምን በግምት ነው ያልኩት ቢጀምሩ ሴቷ ዝግጁ የምትሆን ይመስላል። እዚህ ጊዜ እንደውም በክርስትና እንትን የተደረገ እርግዝና እዛው ላይ ጋር በኋላ መቆጣጠሪያ መጠቀም እንዳያረጉ ከሁለት ወር ከሶስት ወር በኋላ ከወለዱ በኋላ መቼ ነው ግንኙነት መጀመር ያለባቸው? ከወለዱ በኋላ ክርስትናው ካለፈ በኋላ ነው። ከዛ በፊት ቢያደርጉ ችግር አለው ብለሽ ታስባለሽ? ለምሳሌ አልጠነከሩም አልጠነከሩም ክፍተቱ፣ ማለት ካደረጉ ደግሞ ክፍተታቸው ይወጣል ይላል ይመስለኛል። እ ጎልጄም አላውቅም። ጉዳት አለው ብላ ታስባለች። ስለዚህ ከክርስትና በኋላ ነው ማድረግ ያለባቸው። ከወለዱ በኋላ መቼ ግንኙነት አለባቸው? ክርስትና ካለፈው በኋላ ክርስትና ካለፈው። ከዛ በፊት ያረጉ ይችላል ያረግዛሉ። ያው ያረግዛሉ ከዛ በፊት ያረግዛሉ። እዛው ከደሙ ይይዛል ማለት ሴት ልጅ አይደሉም። ከስድስት ወር ከስምንት ወር በኋላ ባለው ጊዜ ቢሆን ይመከራል። ምክንያቱም ሰውነታቸው መጠገን አለበት። ሰውነታቸው በሚወልዱበት ጊዜ ብዙ ነገሩ ሰውን ስለፈጠሩ ስለሚጎዱ መጠገና በደንብ እራሳቸውን መያዝ አለባቸው። እሱ እንደማለት ነው። አመት ምናምን ቢጠብቃት ጥሩ ነው። የሚመግባት መልጋ በይ። ሴቶች ከወለዱ በኋላ መቼ ነው ግንኙነት መጀመር ያለባቸው? አንደኛው እንግዲህ አንድ ሆ እንትናችን አይደል የወጣው ከኛ የወጣ ነገር ነው። ልጅ ተወልዷል። ስለዚህ ከቢያንስ ከአንድ አመት ወይ ከሁለት አመት በኋላ ከአንድ አመት ከስድስት ወር ወይም ደግሞ ከዛ በኋላ ግንኙነት ማድረግ የምትችል ይመስለኛል። ተፈቻቸው ነው መሰለኝ። እሺ፣ ሴቶች ከወለዱ በኋላ መቼ ነው የወሊድ መቆጣጠሪያ መጠቀም ያለባቸው? እንዳያረግ ያው ቅድም እንዳልኳችሁ እርግዝና ሊጋየቱባቸው የሚችሉት በኦቪሌሽን ጊዜ ወይ ደግሞ በአማርኛ ውጻት ጊዜ ነው። ስለዚህ በዛ ጊዜ መከላከያ ማድረግ አለባቸው ወይም ደግሞ ከወለዱ ከወለዱ በአንድ አመት ባልሽ ማለት ነው። እኔ እኔ ስለ ሰው አላውቅም። ራሴ ግን ክርስትና ሳላገባ እኔ ተገናኝቼ አላውቅም። ወንድም ሆነ ሴትም ከክርስትና በኋላ ነው። እኔ ከክርስትና በፊት ተገኝቼ አላውቅም። እንደራሴ ነው እንግዲህ። እኔ ስለ ሰው አላውቅም። ስለዚህ የመጀመሪያው ጥያቄ እንደነገርኳቸው እናቶች ከወለዱ በኋላ መቼ ነው ግንኙነት መጀመር ያለባቸው የሚል ነው። እናቶች ከወለዱ በኋላ ከስድስተኛው ሳምንት ጀምሮ ለወሲብ ዝግጁ መሆን ይችላሉ። ያ ማለት ከስድስተኛው ሳምንት ያለው እንግዲህ በሕይወት ውስጥ ያለ ሌላ ሕይወት አይደለም። በእናትነት ውስጥ ያለ ማለት ነው። ስለዚህ እሱ ያጎደላቸው ነገሮች ይኖራሉ። ስለዚህ እስከ ስድስት ሳምንት ያለው የድህነት የማገገሚያ ወቅት ነው ለእናት ማለት ነው። ስለዚህ ከስድስት ሳምንት ጀምሮ ለወሲብ ዝግጁ የምትሆን እናት በማህፀን የወለደች እናት ናት ማለት ነው። ነገር ግን በኦፕሬሽን የወለደች እናት ከሆነች ደግሞ ከስድስት እስከ ስምንት ሳምንት በኋላ ለወሲብ ወይም ደግሞ ለግንኙነት ዝግጁ መሆን ትችላለች። ምናልባት በወሊድ ጊዜ የሚፈጠር ስቲች ወይም ደግሞ የተሰፋ አካል ካለ ምናልባት ሐኪሞች ምጥን ለማቅረብ ሲባል የሚሰጡት አንዳንድ ስቲቾች ይኖራሉ። የሚሰፋቸው አንዳንድ ጊዜ ቲር ይኖራል፣ መቀደድ ይኖራል። እንደዚህ ያላቸው እናቶችም ከስድስት እስከ ስምንት ሳምንት በኋላ ዝግጁ መሆን ይችላሉ። ሌላው በማህፀን ብዙ ደም የሚፈሳቸው ከወለዱ በኋላ ብዙ ደም የሚፈሳቸው እናቶችም በተመሳሳይ ከስድስት እስከ ስምንት ሳምንት በኋላ ለወሲብ ዝግጁ የሚሆኑበት ሁኔታን የሚኖረው ማለት ነው።